ዛሬ ስለ ማይንድ ባትል ነው ማወራቸው፣ ጭንቅላት ላይ ስለሚላክ ውጊያ ነው ማወራቸው። ጭንቅላታችሁ ላይ ስለሚላክ ውጊያ። ይሄ ውጊያ ስፔሲፊክሊ የሚነሳው ከኤልዛቤል መንፈስ ነው፣ ከሌላ አይደለም። ለምን ታርጌት አድርጎ ጭንቅላታችሁን ፋይት እንደሚያደርግ ነግራቸዋል መጽሐፍ ቅዱሳችሁን ከያዛችሁ መጽሐፍ ቅዱሳችሁን ማርቆስ ምዕራፍ 6 ላይ ታወጣላችሁ። ምዕራፍ 6 ቁጥር 17 ጀምሮ ላንብብላችሁ። እንደዚህ ይላል ቁጥር 17 ጀምሮ፣ ሄሮድስ የወንድሙን የፊሊጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወይኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና ሄሮዲያዳ ግን ተቃውማው ልትገለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ አድቅ ና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠብቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላ ሹማምንትም ግብር ባደረገ ጊዜ ምቹ ቀን ሆነላት። የሄሮዲያዳ ልጅ ገብታ ዘፈን ሄሮድስ እና ከርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሡም ብላቴናይቱ የምትወጂውን ሁሉ ለምኚኝ እሰጥሻለሁ አላት። የመንግሥቴንም እኩሌታ እንኳን ቢሆን የምትለምኙን ሁሉ እሰጥሻለሁ ብሎ ማለላት። ወጣም ለእናቷ ምን ልለምነው አለቻት። እርሷም የመጥምቁ ዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሱ ገብታ የመጥምቁ ዮሐንስን ራስ በወጪት አሁን ልትሰጠኝ ወዳለው ብላ ለመነችው። ንጉሱም እጅግ አዝኖ ስለ መሐላው፣ ከእርሱ ጋር ስለ ተቀመጡት ሊነሳት አልወደደም። ወዲያውም ንጉሱ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በሆኒ ራሱን ቆረጠው። ራሱንም በወጪት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች ነው የፈለገችው ምንድን ነው? ዮሐንስ በዚህ ሲዝን ሲምቦላይዝ የሚያደርገው እናንተ ነው። በደንብ ስሙ። የኤልዛቤል መንፈስ ታርጌት የሚያደርገው ራሳችሁ። ብዙ ጊዜ ሜጀር ስፒሪቹዋል አታክ በሰዎች አእምሮ ላይ የሚመጣው ሶርሱ ኤልዛቤል መንፈስ። ስሙኝ በደንብ አእምሮውን የሆነ ነገር የተቆጣጠረው ሰው ከዛ ነገር ውጪ መንቀሳቀስ አይችልም። አእምሮአችሁን በተቆጣጠራችሁ ነገር ኢንፍሉዌንስ ስር ናቸው ሁላችሁ። የሁሉ ነገራችሁን ሴንተር ያደረገው እግዚአብሔር አይምሯችሁም ። ለምሳሌ ሰው ህይወት ላይ የሆነ አክሲደንት ሲደርስ ጭንቅላቱ ጋር ግጭት ካጋጠመው አይምሮ ውስጥ የተቀመጠው ሜሞሪ ሁሉ ሉዝ ሊያደርግ ይችላል። ሰላም አብራችሁ የኖራችሁትን ሰው መልሳችሁ ስታገኙት ማነህ አንተ ማነሽ አንቺ ሊል ይችላል። ሊወጣ ይችላል። የመጀመሪያ ከኤልዛቤል መንፈስ አታክ የሚነሳባችሁ አይምሯችሁ የት ድረስ እንደሚሄድ ካያችሁ ዮሐንስ ከመሰረቱ ሲነሳ ህግን ሁሉ እያሳየ መንገድ የሚያሳያቸው ሰው፣ ይሄ ሰውዬ ዝም ከተባለ መንገዱ ጠቅላላ የነሱን መንገድ አጣሞ ህዝቡን ወደዛ ላይ ያስኬድ ይችላል። ስለዚህ ሳይቀድመኝ ልቅደመኝ ነው ጨዋታው መጀመሪያ። እንዲህ አስቡት እስቲ አንድ ነቢይ ምድረበዳ በዳ ማርናን በጣ ሲበላ የነበረ ነቢይ በእኛ ሀገር ከፈለጋችሁ ከክፍለ ሀገር የመጣ እንደኛ አይነት ማለት ከተማ ገብቶ ሲፈራ አስቡት ከክፍለ ሀገር የመጣ እኮ አፉን እንኳን አልፈታም ተብሎ እኮ ሰው ያላቅጥበታል፣ አይደል? እንደዛ አይነቱን ዮሐንስን ሲፈሩት ማለት ነው። አስቡት። ቆይ ስሙኝ፣ ጥያቄ ልጠይቃችሁ። አንድ ከምድረ በዳ የወጣን ሰው አንድ ከምድረ በዳን የወጣን ሰው ከተማ ውስጥ ሲገባና ይሄን ሲናገር እንዴት ሰው ቆይ ስሙኝ፣ በደንብ አስተውላችሁ ስሙኝ። ይቺ ሴት ያገባችሁ የባሏን ወንድም ነው ያገባችሁ። ንጉሱ የወንድሙን የፊሊፖስን ሚስት ነው ወስዶ ያገባው። የወንድሙን ሚስት ስላገባ ነው ዮሐንስን የሚቃወማቸው የነበረው።